የጊዜ እሴት። ተማሪዎቻችን ሰላም ተይበያላችሁበት ረስ የዛሬው የትምህርታችን ርዕስ የጊዜ እሴት። በአንድ ወቅት በአረንጓዴ ኮረብታዎች መካከል በምትገኝ አንዲት ትንሽ መንደር ውስጥ ቲም የሚባል ወጣት ይኖር ነበር። ቲም በዙሪያው ያለውን ዓለም ማሰስ የሚወድ ጉጉና ጀብደኛ ልጅ ነበር። ዘመኑን ሜዳ ላይ በመጫወት ዛፎችን በመውጣትና ቢራቢሮዎችን በማሳደድ አሳልፏል። አንድ ፀሐያማ በሆነ ጠዋት የቲም አያት በአትክልታቸው ውስጥ ባለው አሮጌ የኦክ ዛፍ ስር ከጎኑ እንዲቀመጥ ጠሩት። ቲም አያቱ ምን ሊነግሩት እንደሚፈልጉ በማሰብ በጉጉት ዘለለ። ቲም አያቱ፣ ጀመሩ፣ ስለ ጊዜ ዋጋ አንድ ታሪክ ላካፍል እወዳለሁ። ቲም አያቱ ተረቱን ሲጀምሩ በትኩረት ማዳመጥ ጀመረ። ከብዙ ዘመናት በፊት ጥበበኛና ፍትሃዊ ንጉስ የሚመራ መንግስት ነበረ። ይህ ንጉስ በሁሉም ተገዢዎች ዘንድ ተወዳጅ ነበር፣ እናም ግዛቱ በለጸገ። አንድ ቀን ንጉሱ አማካሪ ሆኖ የሚያገለግለውን በመንግስቱ ውስጥ ብቁ የሆነን ሰው ለማግኘት ታላቅ ውድድር ለማዘጋጀት ወሰነ። ንጉሱ በዓለም ላይ እጅግ ውድ የሆነን ነገር ሊያመጣለት የሚችል ሁሉ አማካሪው እንደሚመርጥ አስታወቀ። ከሩቅ የመጡ ሰዎች ወደ መንግስቱ ተጉዘዋል። ሀብትንና ሀብትን በማምጣት የተመኘውን ቦታ ለማሸነፍ ተስፋ አደረጉ። ከተወዳዳሪዎች መካከል ያዕቆብ የሚባል ምስኪን ገበሬ ይገኝበታል። የንጉሱን ፍክክር ሰምቶ ምንም እንኳን ሀብት የሌለው ቢሆንም ለመሳተፍ ወሰነ። ያዕቆብ የሚያቀርበው ወርቅ ወይም ጌጣጌጥ አልነበረውም። ነገር ግን የሚያካፍለው ጠቃሚ ነገር እንዳለ ያምን ነበር። የውድድሩ ቀን እንደደረሰ የቤተመንግስቱ ቅጥር ግቢ ሀብታቸውን በሚያሳይ ሰዎች ተሞላ። ንጉሱ በዙፋኑ ላይ ተቀምጦ እያንዳንዱን አቀራረብ በከፍተኛ ጉጉት ይከታተል ነበር። ተወዳዳሪዎቹ አንድ በአንድ ቀርበው ለንጉሱ መባቸውን አቀረቡ። የሚያማምሩ ጌጣጌጦች፣ ብርቅዬ ቅርሶች እና ከሩቅ አገር የመጡ ብርቅዬ እንስሳት ነበሩ። ግን አንዳቸውም ንጉስን ያስደነቁ አልነበሩ። በመጨረሻም ተራው የአይቆብ ነበር። ቀላል የእንጨት ሳጥን በእጆቹ ይዞ ወደ ዙፋኑ ቀረበ። ህዝቡ በገበሬው ድፍረት ተራ የሆነ ነገር በማቅረቡ አጉረመረሙ። ምን ታቀርባለህ ገበሬ? ንጉሱ ቅንድቡን እያነሳ ጠየቀ። ያይቆብ ሳጥኑን ከፈተ፣ ከጥቂት አሸዋ በቀር ምንም አላሳየ። ይህ በዓለም ላይ በጣም ዋጋ ያለው ነገር ነው ግርማዊነቶ፣ አለ ያይቆብ በልበ ሙሉነት። ንጉሱም በገበሬው አባባል እየተዝናና ሳቀ። ያይቆብ ሆይ ራስን ግለጽ። እንዴት አንድ ፍኝ የሚሆን አሸዋ በዓለም ላይ በጣም ዋጋ ያለው ነገር ሊሆን ይችላል? አለ ንጉሱ። ግርማዊነትህ፣ ሲል ያይቆብ ተናገረ። ይህ አሸዋ ጊዜን ይወክላል። እኛ ካለን እጅግ ውድ ሀብት ጊዜ ነው። ሊገዛም ሊሸጥም አይችልም። አንዴ በጣቶቻችን ውስጥ ሾልኮ ከገባ ለዘላለም ይጠፋል። ንጉሱም በያይቆብ ጥበብ ተማርኮ በጥንቃቄ ነቀነቀ። ገበሬው ትክክል መሆኑን ተገነዘበ። ጊዜ በጣም ጠቃሚ ነው። በያዕቆብ አስተዋይነት የተደነቀው ንጉሱ የውድድሩ አሸናፊ መሆኑን ገልጾ አማካሪው አድርጎ ሾመው። ከዚያን ቀን ጀምሮ ያዕቆብ ንጉሱን በጥበብና በትህትና አገለገለው፣ ሁልጊዜም የጊዜን ዋጋ ያስታውሰዋል። ቲም የአያቱን ታሪክ በትኩረት አዳመጠ፣ አይኖቹ በግርምት ተዋጡ። ስለዚህ አየህ ቲም፣ አሉ አያቱ። ጊዜ እኛ ያለን በጣም ጠቃሚ ነገር ነው፣ በጥበብ መጠቀምና እያንዳንዱን ጊዜ መንከባከብ አስፈላጊ ነው አሉት። ቲም አያቱ ያስተማሩትን ትምህርት በመረዳት እራሱን ነቀነቀ። ከዚያን ቀን ጀምሮ አንድም ደቂቃ እንኳ እንደ ቀልድ ሳይወስድበት ጊዜውን በአግባቡ ለመጠቀም ቃል ገባ። እያደገ ሲሄድም በጥበቡና ለጊዜ ጥቅም ባለው አድናቆት ይታወቅ ነበር። ይህን ቪዲዮ ስለተመለከቱ እናመሰግናለን ቤተሰቦቻችን። በዛሬው ትምህርት ስለ ጊዜ እሴት፣ ስለ ጊዜ ጥቅም ከቲም አያት ታሪክ ተረድታችኋል ማለት ነው። የዛሬው የንባባችን ታሪክ ይህን ይመስል ነበር። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ትምህርታዊ ቪዲዮ እስክንገናኝ መልካም ቆዩ። ሀሳብ አስተያየት፣ ኮሜንት ካላችሁ ከስር ላይ አስቀምጡልን። እናመሰግናለን